ሰርፕራይዝ አድርገሻለሁ። አይተሽ ምጣይ የማታውቂን ጉድ ነው የማሳይሽ። ሴት ልጅ በወር አበባ ጊዜ እርኩስ ነች እንዳትነካት ነው ፈጥራ ቋፍ ሁሉ እንዳል ያረክሳል መጽሐፍ ቅዱስ ምን ይላል? ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት፣ የወር አበባ እርክሰት እስከ ሰባት ቀን ይቆያል። በዚህ ጊዜ ማንም ሰው ቢነካት እስከ ማታ ድረስ እርኩስ ይሆናል። ሞራ ለመጨመር የሚያስገድደው ነገር ሁለተኛ ሚስት ሊሆን ይችላል። አንድ ኑራት ሁለተኛ ለመጨመር የመጨመር ማለት ሁለትም ሶስትም አራት። ሰላም እንዴት ናችሁ? እንደተለመደው እስኪ ዛሬም ለሁለት ውስታዞች ምላሽ እንሰጣለን። ቅድሚያ አዳምጧቸው። ላይ ልኬልሻለሁ፣ ነይ ግን መግባት ካልፈለግሽ ችግር የለውም። ሰርፕራይዝ አደርግሻለሁ። ተሸምታማ የማታውቂውን ጉድ ነው ማስለሽ። ሴት ልጅ በወር አበባ ጊዜ እርኩስ ነች፣ እንዳትነፈትራ ቋፊ የነካችው ሁሉ እንዳለ የራክሳ እኔ ከራስ አይደለም እኔ ከራስ አንዳች አልናገርም እንዳነበብኩ እናገራለሁ። ምና ክርስትና ይህንን በሴት የወር አበባ ላይ የመሆኑን ክስተት በምን መልኩ ይመለከታል። መጽሐፍ ቅዱስ ምን ይላል? ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባ ርክሰት እስከ ሰባት ቀን ይቆያል። በዚህ ጊዜ ማንም ሰው ቢነካ እስከ ማታ ድረስ እርኩስ ይሆናል። በወር አበባ ጊዜ የምትተኛበት ማንኛውም ነገር እርኩስ ይሆናል። የተቀመጠችበትን ማንኛውም ነገር የነካ ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን እርኩስ ይሆናል። ይለናል መጽሐፍ ቅዱስ ላይ እንዳየነው። የተቀመጠችበት ቦታ እርኩስ ነው፣ እሷም እርኩስ ነው። መኝታዋን የነካ እርኩስ እርኩስ እርኩስ የሚለውን ውድቅ ያደረጉበት ረሱል ለ ላሁ ለ ወሰለም ምን አሉ? የወር አበባው እጅሽ ላይ አይደለምና አንተፍልኝ። ስለዚህ ይሄ ኢስላም ጋብቻ ከግብረ ስጋ ግንኙነት በስተቀራ ኒካ ሁለት ትርጉም አለው አንደኛ ጋብቻ ሲሆን፣ ሁለተኛ ግብረ ስጋ ግንኙነት ነው። እስነኡ ኩለ ሸይን ኢለ ኒካ ሁሉንም ነገር አድርጉ ግብረ ስጋ ግንኙነት ሲቅራል ይሄ እስላም ግርስ መልካም እንደሰማችኋቸው ነው ምንድነው እሱ የክርስቲያን ሴት በወር አበባ ወቅት እርኩስ ትባላለች ይሄ ደግሞ በጣም ሴቶችን የሚንህቅ ነው ቁርአን ደግሞ ሴቶችን በጣም አክብሯል በወር አበባ ወቅት ኢቨን በወር አበባ ወቅት መሐመድ ወይም ነቢያቸው ግንኙነት እንዳይደረግ ከልክለዋል ስለዚህ መጽሐፍ ቅዱስ ሴቶችን የሚንቃል ከፔሪድ ጋር በተያዘ ብሏል ሁለቱም ውስታዞች እንደዛ ነው ያሉት። ምንድነው የጠቀሱት ዘሌዋውያን ምዕራፍ 15 ላይ የሚገኘውን ነው። ከቁጥር 16 ጀምሮ የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል፣ እስከ ማታ ድረስ እርኩስ ነው ይላል። ይሄ ለወንዱ የተነገረ ነው። ይሄንን ይተውትና ለሴቷ የተነገረውን ብቻ ነው የሚያነቡት። ወንዱም እርኩስ ነው ይላል እኮ ከሱ የሚወጣው ካልታጠበ እርኩስ ነው ይላል። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል እስከ ማታ ድረስ እርኩስ ነው። ወንዱ በሴቲቱ ቢደርስባት ሁለቱ በውሃ ይታጠባሉ እስከ ማታ ድረስ እርኩሶች ናቸው። እነሱ ነጥለው ሴቷን ብቻ ሰደበ ይላሉ። ሁለቱ ነው የሚናገረው ጥቅሱ። ቁጥር 19 ላይ ሄድና ደግሞ ለሴቷ ብቻ ይመጣል። አስቀድሞ ለወንዱ ብቻ እንደተነገረው ማለት ነው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገም ሰባት ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። ይህንን ጥቅስ ብቻ ነው እነሱ የሚያዩት። ቁጥር 16ን አያነቡትም፣ 17ን አያነቡትም፣ 18ን አያነቡም ዘለው 19ን ብቻ ነው የሚያነቡት። ለሴቷ የተነገረውን ብቻ ማለት ነው። ለወንድ የተነገረውን እንደገና ደግሞ ለሁለቱም የተነገረውን አያነቡትም። ሁለቱንም ነው እርኩስ የሚላቸው ማለት ነው። እርኩስ ማለት ምን ማለት ነው? እንደው ቃሉ ይከብዳል አለ ስንሰማው። እርኩስ የሚለው ቃል የግዕዝ ቃል ነው። ግዕዝ ነው። ይሄው እንደምትመለከቱት እርኩስ የሚለው ቃል የግዕዝ ነው። አማርኛ ቃል አይደለም። ንጹሕ ያልሆነ ቆሻሻ ማለት ነው እንጂ እርኩስ ማለት እናንተ እንደምታስቡት አይደለም። ቆሻሻ ማለት ነው። እንግሊዘኛው አንክሊን ይለዋል። ንጹሕ ያልሆነ ማለት ነው። ይኸው እንግሊዝኛውን እዩት፣ አንክሊን ብሎ የሚያስቀምጠው ሂብሩንም እዩት ትርጓሜውን ንጹ ያልሆነ ብሎ ነው የሚያስቀምጠው። ኦሮምኛውን ደግሞ ላንብብላችሁ ነምኒ ቶኩ አፌታ ኔሳ ዮጠንገላይ ጉቱማ ጠግነ ይሳቲ ብሻኒን ሃጢቀቱ ሃመገልገለቲ እሞ ጡራአ ሃታኡ ይላል። ጡራአ ብሎ ነው የሚያስቀምጠው uፈኒፊ ወንቲ ጎጋ ራ ሆጀተሜ አፌታን ሱን ሁንዲኑ ቢሻኒም ሃሚጨሙ ሀመገልገለt ሞ r hተ ብሎ ነያቀምጠውቆ ንጹ ያልሆነ ብሎ ነያስቀምጠው። ለዚህ ከሴትም ሆነ ከወንድ የሚወጣው ፈሳሽ መታጠብ አለበት። ካልታጠበ ቆሻሻ ነው። ይሄ ምንም ያጣላ የለም። እርኩስ ለው ከከበደ ግዝ ለሆነ ነው ቆሻሻ ማለት ነው። ወደ አማርኛ ሲመጣ ንጹሕ ያልሆነ ማለት ነው። ምንም እንትን የለውም። አንክሊን ማለት ነው። ጥራ ማለት ነው። ስለዚህ ምንም የሚከብድ ነገር አይደለም። ስለዚህ ለሴቱም ለወንዱም የተነገረ እንጂ ለሴቷ ብቻ ተነግሮ ለወንዱ ያልተነገረ አይደለም። ሴቶች እስልምና አክብሯቸዋል ብለሃል። ሱራ አንኒሳ አያ 34 ላይ ሴቶችን መምታት ትችላላችሁ ይላል። በዱላ ነው ያስከበረልህ ነብይ። ሱራ አንሊሳ አያ ሶደም ያፈረቲ ሚቲ ወንከሰኒ ሩኩቱ ድን ኡሌደን ከበጀማኒ ዱበርቶኒ ሞአ ከሚት ከበጀማን ሱራ አልበቀራ አያት 223 ላይ ሴቶቻችሁ እርሻ ናቸውና በፈለጋችሁበት ቦታ ደረሷቸው ይላል። ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ደረሷቸው ይላል። እንደዚህ ነው ያከበራቸው። ሱራል በቀራ አያት ይባለማፍ ዲግደም ሰደረት ተከናያ ኒቲ ወንከሰኒ እሲኒፍ ኦይሩዳ ኦይሩ ከሰኒ ከላቲፌታኒን እቲ ደቃ ጅረ

በወር አበባ ወቅት ሴቶችን እንዳይገናኙ አዟል ብሎ አስተምሯል ነቢይህ። ይህንን ለምሳሌ ተከብረው ታዳ በአምሳ ሁለት ዓመቱ የስድስት ዓመት ህጻን ልጅ ያገባው ነቢይህ አይሻን በፔሬዷ ወቅት ሲገናኛት እንደነበረ ላንብብላ። ቮሊም ሳያል ቡካሪ ላይ ነው የሚገኘው። ቮሊም አንድ ቡክ ስድስት አዲስ ነበር ሁለት መቶ ዘጠና ስምንት ላይ እንደዚህ ይላል።

አይ ሃቭ ሚኒስትሬቲንግ የወር አበባ እያየው በነበረበት ሰዓት ላይ ግንኙነት ያደርገኝ ነበረ። ማ ነቢይህ አይሻ ሕፃኗን በሕፃንነት ያገባትን ማለት ነው። የወር አበባ እያየች በነበረበት ሰዓት ግንኙነት ያደርጋት ነበረ። ማ ነቢይህ ለራሱ ያልሆነ አስተማሪ፣ ራሱን ያላስተማረ ሌባ፣ ሌሎችን አትስረቁ ሚል ራሱ ሽፍታ ሆኖ ሌሎችን አትዝረፉ ሚል ሌባ ሆኖ ፖሊስ እንደማለት ነው። ቀማኛ ሆኖ አትቀሙ እንደማለት ማለት ነው። ህጻኗን ሚስቱን በወር አበባ ወቅት ይገናኛት ነበረ። ነብይ ይህ ነው። ክብር እንዲህ ነው ያከበራቸው። የቪዲዮ ሼር አድርጉት። ሚስት ለመጨመር የሚያስገድደው ነገር ሁለተኛ ሚስት ሊሆን ይችላል። አንድ ኑሯት፣ ሁለተኛ ለመጨመር የመጨመር ማለት ሁለትም ሶስትም አራት የመጨመር የሚያስፈልገው ሚስትየቱ ለግንኙነት ፍቃደኛ ለመሆን ችግር ካለባት ጅማዕ ለማድረግ ወይም ደግሞ ከባሏ ጋራ አልጋ ላይ ባላት እንቅስቃሴ ደካማ ከሆነች ሌላ ሴት እንዳገባ ግድ ይለዋል። ምክንያት ይኖሯታል ደካማ የሆነችበት። አንዳንዶቹ የአኽላቅ ችግር አኽላቅ ችግር በቃ ስነ ምግባራቸው ግርጭርጭ አለ ከባል ዋጋ መተኛት ማትፈልግ የሆነ መዛዥ የለም፣ የሆነ እንደፈለገች የምትንቀሳቀስ ሴት አለች። አበባ ከዛሬ ደብሮኛል እዛተኛ ምናምን ትላለች። በመሰረቱ ባል ሚስቱን ለግንኙነት ጠይቆ ያቺ ሴት እንቢብላ ብላ ካደረች እስከሚነጋ ድረስ መላእካ ሲረግማት ያድራል። ጠዋት ጠይቋት እንቢ ብላ ከዋለች እስከሚመሽ መላእካ ሲረግማት ይውላል። ጥንቃቄ አድርጉ እዚህ ላይ ባሎቻችሁ እንዳትከለክሉ። በየትኛውም ሀል ላይ ሆነች ነይ ካለ ለመምጣት አለብሽ ኢላ ወሊድ ደምና የሀይድ ደም ሆነች ሲቀር፣ ከዚህ ውጭ በየትኛውም አጋጣሚ ነይ ካለች መምጣት አለበት። ኒሳኡኩም ሐርፍ ለኩም ፈእቱ ሐርሰኩም፣ ሚስቶቻችሁ እርሻዎቻችሁ ናቸው፣ በፈለጋችሁት መልኩ ማረስ ትችላላችሁ ብሏል። አላሁ ስብሀነው ተዓላ ነው ያለው። በፈለገበት ሙድ አንችን መጠቀም ይችላል። ይህን ነገር ማስጠቀም የማትችል ሴት ባልየው ሌላ ሴት እንዲጨምር ይገደዳል። የመጀመሪያው ምንድን ነው? አክላቅ መግረጭረጭ ጸባይ በቃ አንዳንድ ሴቶች ማሻአላ ጸባይ ያሸጋ አሉ፣ ያልካቸውን እንዳርገሽ እንዳርገሽ ብዙ ሴቶች አሉ። አሰላሙ አለይኩም አላህ ይወፈቃልም። እንደሰማችሁት ነው። ሴቶች ሙስሊሞች አትግረጭረጩ ባላችኋል፣ የሚፈታችኋል። መግረጭረጭ ምንድን ነው እሱ? መግረጭረጭ አንዳንዶቹ ግርጭረጭ ይላሉ አለ ባይዘ ቆመ ብላችሁ አስቡ ስለወንዱ እስከ አራት እንዲያገባ ተፈቀደለት። ከዛ ደግሞ ቁጥር አልባ ባሪያዎችን እንዲገናኝ ተፈቀደለት። ከዛ በተጨማሪ ደግሞ ሱራኔሳ አያ ሀያ ላይ ከአራቱ በተጨማሪ መቀየር ከፈለገ በገንዘብ መለወጥ ይችላል ሚስት አያ 24 ላይ ደግሞ የሴቶች ምዕራፍ በገንዘብ ጊዜያዊ ውስብ ማድረግ ይችላል ተፈቅዶለታል። ሱራኒሳ አያ 3 ላይ ደግሞ እስከ አራት ተጨማሪ ደግሞ ባሪዎችን እንደፈለገው መገናኘት ይችላል፣ እንደፈለጋቸው ማረስ ይችላል ሲል ሰምታችሁታል አደለ? ይህንን አዋቂዎችን ብቻ ለሚያካትተው በእስልምና ህፃን ልጅን የአንድ ዓመት የሁለት ዓመት ህፃን ልጅን አግብቶ ማረስ ተፈቅዶለታል። ማረስ የሚለው ኢላሚቷ ምዕራፍ አያ 223 ላይ እንደፈለገ ወንድ ሴቶን ማረስ ይችላል ይላል። ህፃን ልጅን ሱራ የፍቺ ምዕራፍ አያ አራት ላይ ፔሬድ ማየት ያልጀመረችን ሕፃን ልጅ አግብቶ መፍታትም ይችላል። ተገናኝቷት ማለት ነው። ህፃን ልጅ የአምስት ዓመት የሁለት ዓመት የሶስት ዓመት ልክ ነብያቸው በሐምሳ ሁለት ዓመቱ አካባቢ የስድስት ዓመት ህፃን ልጅ እንዳገባው ማለት ነው። ባሪያ ግን ቁጥር አልባ ባሪያ ሙስሊም መገናኘት ይችላል፣ ተፈቅዶለታል። ሴቷ ግን አንድ ቀን እንትን ብትል መላእክቶች እንዲረግሟት አላ ይልካል። ወሲ ባሳስቦት ማለት ነው። አላ መልአክ ልኮ ለምንድን ነው ባልሽን ዛሬ ላስደስትሽው ብሎ ሌሊቱ ከማታ ጀምሮ እስከ ጠዋት ድረስ መላእክቶች ይረግሟታል ይላል። ይሄ የወንዶች እድር ነው እንጂ ሃይማኖት ነው እንዴ? እንዴት ነው ፈጣሪ ፍታዊ ነው ካላችሁ የሴቷን ስሜት አያስብም ወይ? ወንዱስ ደካማ ከሆነ ኢምፖርታንት ከሆነስ፣ እሷስ በስሜ መቃጠል አለባት። መቶ ባሪያዎችም በአንድ ቀን መገናኘት ተፈቅዶለታል። ከፈለገ ወንዱ ባሪያ ቁጥር ውስጥ አይገባም። ሚስት ብቻ ነው አራት ቁጥር የሚገባው። ግን ከአራቱ በኋላ መቀየር ከፈለገ በገንዘብ መቀየር ይችላል። ይህ የእስልምና ሃይማኖት አስተምሮ ነው።